ወሰለመ ተስሊመን ከሢራ ማባድ። የተከበራችሁ አባቶች፣ እናቶች እንዲሁም ወንድም እህቶች፣ አላህ ስብሓነ ወተዓላ ትላልቅ ውለታዎችን ውሎልናል። ከነዛ ውለታዎች መካከል እንዲህ አይነት ቦታ ላይ ተሰባስቦ የአላህንና የነቢዩን ላይ ሰላት ወሰላም ሐዲት መስማት እንዲህ ተብሎ ሊገደብ የሚችል ነገር አይደለም። ይህ ዲን ብዙ መስዋዕትነት የተከፈለበት ነቢያቶች ሕይወታቸውን ያጡለት፣ የነቢያቶች ተከታዮች ሕይወታቸውን ያጡለት፣ ከሀገራቸው የተሰደዱለት፣ ክብራቸውን አሳልፎ የሰጡለት ዲን ነው። የእኛው ነቢይ ዓለይሂ ሰላቱ ወሰላም ብዙ ሙሲባዎች ደርሶባቸዋል። ይህንን ትክክለኛውን እስላም ከቦታ ለማድረስ ይህ እስላም ከያዝነውና ከሰራንበት የምትቀጥለዋ ሀገራችን የምትስተካከልበት ከተውነው የሚቀጥለው ሀገራችን የሚበላሽበት ነው። ይህም የመጀመሪያው ተውሂድ ነው፣ አላህን በብቸኛነት ማምለክን። ይህ የተከበሩት ነቢይ ዐለይሁ ሰላቱ ወሰላም ሲያውጁ የተለያየ ሙሲባ ደርሶባቸዋል። ከነዛ ሙሲባዎች ማዕከል በመጀመሪ ደረጃ የአላህ ነቢይ ክብራቸው ተነክተዋል። ስድብ ያዘለ ቃላት ተሰንዝሮባቸዋል። ላኢላሃ ኢለላህ በሉ። ይቺ ንግግር ወይም ደሞ ይቺ የምስክርነት ቃል ከጀሃነብ መታረቅና ጀነት የምታስገባ ነው ብሎ የአላህ ነቢይ ጥሪ በሚያደርጉበት ሰዓት አቡላሃብ አሊሃዛ ጀማዕተና አላቸው። ስንትና ስንት ሀድራዎች እያሉ፣ ስንትና ስንት ስለ ዱንያ የሚወራባቸው ቦታዎች እያሉ፣ ስንትና ስንት ነጥቦች እያሉ ለዚህ ነው እንዴ ጥሪ ያደረከልን አላቸው፣ ለነቢዩ ዐለይ ሰላት ወሰላም። አዎን አሉ ያላህ ነቢይ። ተበለከ አላቸው፣ እጅህ ትክሰም አላቸው፣ ለነቢያችን ዐለይ ሰላት ወሰላም። የእሳቸው እጅ ምንም አትሆንም። ጠቡላሃብ እጅ ትክሰም አለ። መክሰሙን ብቻ አይበቃትም። ሰየስላ ናረን ዛተ ለሃብ አለላህ። ተንቀልቃይ የሆነችዋንም ጀሃነብ ይገባታል የሚል ምላሽ ሰጠ አላህ። ያላህ ነቢይ ዳዋቸውን በዚህ ነው የጀመሩት። እኔም ለእናንተ ማስተላልፈው ወንድሞች፣ አባቶች፣ እናቶች፣ እህቶች የመጀመራ ላይላ ይልላችን እናዝ ተካክል ማናውን እንወቅ፣ የምትከለክለንን እንወቅ፣ የምታዘንን እንስራ። ይህ ጥሪ በነቢያችን አለ ሰላት ወሰላም ያለ ሐጅ ያለ ዘካ፣ ያለ ጾም፣ ያለ ጉርብትና ሐቅ፣ ያለ ምንም የሸሪያ ድንጋጌዎች አስር ዓመት ድረስ ፈጀባቸው። ያለሃ ነቢይ መካ ላይ አስር ዓመት ድረስ ሰዎች ለተለያየ ጉዳይ በተሰባሰቡበት ቦታ፣ ንግድ ቦታ፣ እርሻ ቦታ፣ የተለያየ ቦታ ላይ ዞር ዞር እያሉ የአላህ ነቢይ ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም፣ ሀጀሩ ሸጀሩ ጨሌው ቆሌው ኪታበኛ አውገረድ ሲኒ ቄጤማ ሚባለው ነገር በሙሉ እርግፍ አድርጋችሁ ተዉ ሲሉ ነበር። የአላህ ነቢይ አለ ሰላቱ ወሰላም ይህንን እያደረጉ ወደ ጣይፍ በቃሉና ዳዕዋውን ሞኮር ሲያደርጉት የተለያዩ አመፀኛ ሰዎችን በአላህ ነቢይ ላይ ለቀቁባቸው። ተቸግሮ ተራሩጦ ወደ ነበሩበት ተመለሱ። ብዙ ችግር ደረሰባቸው። ከዛም በኋላ ዳዕዋቸውን ቀጠሉ። የአላህ ነቢይ ዐለይሂ ሰላቱ ወሰላም ሲቀጥሉ እነዚህ ሙሽሪኮችም የተለያየ ሐሳብን ማቅረብ ጀመሩ። አንተ ሙሐመድ፣ ወይ ምናልባት ሙሽራ ፈልገ ከሆነ እንሰጥሃለን። ሥልጣኑም ላይ እናሳተፈህ ምንም ችግር የለውም፣ ግን እኛ ወደ አላህ የምንቃረብባቸውን መሻይኮች ብቻ አትንካብን። በዚህ ቃል ግባልን አሏቸው ለነቢዩ ዐለይሂ ስላት ሰላም። በምሳሌ ሲገለጽ እኛ አካባቢ ያሉ የሚመለኩ ሀድራ ላይ ያሉ ቦታዎችን አትንካብናል። ይህማ በምንም የሚተዋረን ለማሉ ነቢዩ ይቀጠልበታል። አላህ ሱብሓነሁ ወተዓላ እንዲህ የሚዋጉ እንዲህ ሽንፈት ውስጥ የገቡ ሰማዋት ወልአርዳ አላቸው። አላ ዛፍን፣ ቅጠልን፣ እንጨትን፣ ቀበርን፣ ጀበናን፣ ሲኒን፣ ቄጤማን፣ ላትን፣ ኡዛን፣ መናትን ሳሊሰተል ኡኩራ የሚያመልኩ ሰዎችን፣ አረ ይሄን ሰማይ ያለመሰሶ የዘረጋው ማን ነው በለህ ብትጠይቃቸው፣ ለየቁሉን አላህ አሉ። ሰማይን ምድርን ምንጣፍ ማድረግ የሚችለው አላህ ብቻ ነው ይላል። ታዲያ አላህ ብቻ እንደሆነ ካወቃችሁ ለምን

ጭራሽ መሐመድ ብሎ ብሎ የሚገርም ነገር አመጣ አሉ። ምን ነው? ምን አስገረማችሁ እናንተ ሞኞች? ከሌላችሁ ቦታ የተገኛችሁ ሽንታችሁን መቆጣጠር ማችሉ ሰዎች፣ ምን ነው በዚህ ጥጋብ ደረጃ ደረሳችሁ? ለምን ይገርማችኋል ሲባል አጃለ ልአሊሀተ ኢላሃን ዋሂዳ እነ ሀዛ ለሸሪውን ዑጃብ አምላካችን አንድ አላህ ብቻ ይላል። ሚያግዝም ወደ አላህ ሚያቃርብም ወልይም፣ ቀብርም፣ ጀበናም፣ ሲኒም፣ ቄጠማም ዕሮቡ፣ ሐሙሱ፣ ሰኞ፣ ማክሰኞ፣ ቅዳሜ፣ እሁዱ፣ ኖርሃውሴን፣ ሰይድና ከዲር አያስፈልግም ይላል። አዎ አዎ፣ ሲባል አጃለል አሊሀተ ኢላሃ ዋሂዳ ኢነ ሀዛ ለሸይኡን ውጫ አሉ። በጣም ሚገርም ነገር ነው። ይግረማቸ ምን ችግር አለ? አላቂ ሰው ሁሌም በማይገርም ነገር ነው ቢገረመው። ከዛ አሉና ደግሞ መጥቶ አልሰጡ ምን አይነት ቃል እኛ እኮ አብሬት ቃጥባሬ ሶርጋን አልከሶ አናጂና ኖርሃውሴን ስንል እኮ ማ ነዕቡዱሁም አሏቸው። ለነቢዩ እኛ እናመልካቸውም አሉ። ታዲያ ካለመለካችሁ ለምን ቀብራቸው ላይ ሂዳችሁ አፈር ትበላላችሁ? ለምን ደግሞ ችግር ሲደርስባችሁ ከእኛ እነሱ ይሻላል ብላችሁ ወደ እነሱ ለምን ታዘነብላላችሁ? ለምን እነሱ አካባቢ የተከሉት የበቀለው ዛፍ ያስፈራችኋል? አሁን እዚህ ያለችኋ ዛፍና ሀድራ ላይ ያለች ዛፍ እኩል ይፈራሉ። አሁን አሁን አሁን እኩል ናቸው። አልሐምዱሊላህ እሺ፣ ለድዋ ተብሎ የሚቀርበው ጫትና በየመንደሩ ወጣቶች የሚቅሙ ጫት አንድ ነው። እሺ፣ ዝም ብሎ የሚፈላ ቡናና ለሀድራ ተብሎ የሚፈላ ቡና አንድ ነው። ማ ናዕቡዱሁም አሉ፣ እነሱን እኳ እናመልካቸው ታዲያ ምንድን ነው ሲባሉ

ከአላህ ውጭ ሌላ አለላችሁ እንዴ? ቀሊለማ ተዘከሩን ትንሽ ማተስተነትኑም አላቸው። አላ አከዛ ነቢያችን አለይህ ሰላት ወሰላም ይችን ዳዕዋ እያደረጉ ዘካ፣ ሐጅ፣ ጾም ሳይቀላቅሉ አስር አመት ፈጀባቸው። ከአስር አመት በኋላ እስራና ምዕራጅ አደረጉና ሰላት ይዞ መጡ። ነቢዩ ሦስት ዓመት ጨመሩና መካ ላይ ተውሂድ ዳዋ እያደረጉ አስራ ሦስት ዓመት ሞላቸው። የአላህ ነቢይ አለይ ሰላት ወሰላም ከዛ በኋላ ሙሽሪኮቹ ፈሩ። ይህ ሙሐመድ የሚባለው ሰውዬ ሰዎች እየተከተሉት ነው። ተውሂድ የሚለውን ነገር እያስፋፋ ነው። ሐጀር፣ ሸጀር እነዚህ ላትና ዑዛ ክብር እያጡ ነው። ምን ማድረግ አለብን? ይገደል ብሎ ወሰኑ። ነቢዩላ ኢብራሂም እኮ እነዛ ጣጉታትን ገንብቶ ሲያመልኩ የነበረውን ነገር ሲያፈራርስባቸው እንጨት አከማቹና እሳት ለኮሱበት። ነቢዩላ ኢብራሂምን ወረወ በርደን ወሰላምን አላ ኢብራሂም አላተላ እሳቱ ወይ ነቢዩላ ኢብራሂምን እንዳትነኪ አላተላ እሳትም ንፋስም ዝናቡም ሁሉም የአላህ ጁንድ ናቸው። ቆሚ ባለሽበት አላት ቆመቻ። ማን ማንን መንካት ይችላል አላህ ካልፈቀደለት? ስለዚህ ነቢዩን ዓለይሂ ሰላቱ ወሰላም አዛ አደረጓቸውና ጫካ ገቡ፣ መካ ላይ ጫካም ሲገቡ ምግብም እንዳሰጡት ለዚህ ሰውዬ አሉ፣ ውሃብ እንዳታቀርቡ፣ ልጅም እንዳድሩ፣ የእሱንም እንዳታገቡ፣ ጌቶቻችንን ክብር ይነካል አሉ። በጣም በጣም በጣም በጣም ተቸገሩ። የአላህ ነቢይ ረሃብ አልቀረ፣ ጥማቱ አልቀረ፣ ብቸኝነቱ አልቀረ፣ ጫካው አልቀረ። ችግር ደረሰባቸው። የአላህ ነቢይ አለይ ሰላት ወሰላም ያኔ ወደ መዲና አቀኑ። የአላህ ነቢይ አላህን ማምለክ አልቻልንም፣ ተውሂድን ማስተላለፍ አልቻልንም፣ ሰላታችን መስገድ አልቻልንም፣ ሐጅ ማድረግ አልቻልንም፣ በግልጽ አዛን ማለት አልቻልንም። ሽርክ ያበበበት ቦታ ነው። የሽርክ ደግሞ አጋሪዎች ያሉበት ቦታ ነው። ሙሽሪኮች የመሉት ቦታ ነው። ተነሱ፣ ወደ መዲና እንሰደዳሉ። ነቢዩ አለይ ሰላት ወሰላም ከዛ በኋላ ነቢዩ ዳዕዋቸውን ጀመሩ። እንደምታውቁት ኦርነት ላይ ነቢዩ ለ ሰላቱ ወሰላም ጓዶቻቸውን ይዞ በድር ላይ ተሳተፉ። ጓዶቻቸው ረገፉባቸው። በዚያ አቂዳ የተነሳ እነ ሐምዛን የገደሉን ሰዎች ካገኛችሁ ባሉበት እርምጃ ውሰዱልኛ አሉ ነቢዩ ለ ሰላም። ከዛ በኋላ ነቢዩ በተቀመጡበት ዋሺ ያላ ነቢይ ጋር ሰልሞ መጣ። አንተነ እንዲ ሐምዛን የገደልከው አሉት። ነቢዩ እንደሰማ ሆነው ያላህ ነቢይ አላቸው። በለ ጊዜው ከፊቴ ገደል በላሉት ነቢዩ ለ ሰላም እንዲህ አይነት ሙሲባ ደርሶባቸው ነው ተውሂድን ያመጡት። ዛሬ እኛስ ኮፍያ ዋለ ቀብር እናመልካለን። ጀለብያ ዋለ ወደ ቀብር እንጠለጠላለን። ቁርአን ቀርተናል። ሰኞ እንላለን፣ ሐሙስ እንላለን፣ ቅዳሜ እንላለን። ይሄ ወጠገባችሁ ያሉትን ቃጥባርዬ እንላለን። የማንለው ነገር የለም አላህ ካዘነላቸው ውጭ። ወሃከዛ እንደዚህ ነበር። ተውሂድ በዚህ ልክ ነበር ለሰሃቦች ያስተላለፉት ነቢዩ ዐለይሂ ሰላቱ ወሰላም በዚህ ልክ ነበረ ነቢዩ ዐለይሂ ሰላቱ ወሰላም ይህንን ዲን ሲረዱ የነበረው ሰሃቦችን በዚህ ልክ ነቢዩላህ እብራሂም የገነቡትን ቤት አላህ ሊመለክበት ነበር እነሱ ደግሞ ጣዖት እያመለኩበት ነበረ ነቢዩ ዐለይሂ ሰላቱ ወሰላም እንመለስ አሏቸው ወዴት መካ እንመለስና እናስከፍተዋላቸው ነቢዩ ዐለይሂ ሰላቱ ወሰላም ከዛ ነቢያችን ዐለይሂ ሰላቱ ወሰላም ወደ መካ ኡምራ ለማድረግ ሲመጡ መግባት አችሉም ባሏቸው እና አቢ ሱፊያን ከመስለማቸው በፊት ምን ነው አንችሉም አላቸው። ግን አንድ መስፈርት እናስቀምጣሉ፣ ውል እንፈጽም አሏቸው። ምን አይነት ውል ከአንተ ወደ እኛ ክህዶ የመጣን አንመልስልህም፣ ከእኛ ሰልሞ የሄደን ትመልሳለህ ብሎ ውል መጻፍ ጀመረ። አልይ ነበር ሲጽፍ ነበረው የነበረው ቢስሚላሂ አረሕማን አረሒም ሲል፣ አረሕማን አረሒም የሚለውን አውጣ አሉ። ከዛ ሙሐመድ ረሱሉላህ አውጣ፣ አንፈልግም አሉት። እንዴት የነቢዩን ረሱልነት እንዴት እተዋታለሁ ብሎ ጨነቀው። ነቢዩ ዐለይሂ ሰላቱ ወሰላም መካ መግባት ይፈልጋሉ። የአላህን ተውሂድ ማስተማር ይፈልጋሉ። በወሂ ነው የሚንቀሳቀሱትና እሱ ሲጨንቀውና ሲቸግር አምጣትን ልሰርዛት አሉ ነቢዩ ዐለይሂ ሰላም። ውል ፈጸሙ። ከዛም ኡምራ ማድረግ አልተቻለም፣ አልተሳካም። ዑትማንን ላኩት ነቢዩ ዐለይሂ ሰላቱ ወሰላም። እባክህ ኡምራ አድርገን እንውጣ፣ በቃ ጠይቅልን የሚለውን ነገር ላኩት። ዑስማን ተገድሏል የሚባል ወር የተሰማና ነቢዩ ዓለይሂ ሰላቱ ሰላም አልንገባባሉ። አላህ እዛች ቦታ ላይ አል የተገባቡ ሰዎች ብሎ አወደሳቸው። ከዛ ቆዩ። ዑስማን መጣላቸው ወደ ነበሩበት ተመለሱ፣ ነቢዩ ዓለይሂ ሰላቱ ሰላም። ከዛ በኋላ እንደገና ደግሞ አላህ ፈቱን አምጥቶ መካን አስከፈተላቸው። ገቡ፣ የአላህ ነቢይ ገቡ። ተውሂዳቸውን ሐጅ ላይ ማወጅ ጀመሩ። የአላህ ነቢይ ሐጅ ገና ሲጀመር ከዚህ ለበይክ አላሁማ ለበይክ ለበይከ ላ ሸሪከ ለክ ኢነ ልሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ይባላል። አቤት ማለትን አቤት ብያለው ጌታዬ፣ ወይ ለአንተ አጋሪ የለህም የምትለው ቃል እያልን ወደ መካ እንሄዳለን። ነቢዩ ገቧ። የመጨረሻ አጃቸው ላይ እንግዲህ ከአሁን በኋላ የኔ ቀጠሮ እየደረሰች ይመስለኛል ለአሊ ላአልቃኩም ባአደ አሚ ሃዛ አሏቸው። ነቢ ለት ሰላም ከዚች አመት በኋላ ላንገናኝ እንችላለን አሉ። ነቢዩ ጠንከር በሉ ዲናችሁን ያዙ።

መልእክተኞችን ልክ ያለዋል። እነዚህ ሩሱሎች ቀብርን የሚያድሱ ናቸው። በየሳምንቱ ጫት የሚበሉ ናቸው። ማታ ማታ ቡና አፍልቶ ጀበን ባንተ ገብተናል ቢሉ ናቸው። ሼክን የሚጠይቁ ናቸው። ካላ ውጭ የሚፈሩ ናቸው? አይደለም። ምን የሚሉ ናቸው? አኒ ዕቡዱላህ ወጅተኒ ቡጣጎት፣ አላህም ብቻ አምልኩ። ሀጀር ሸጀር፣ ጨሌው ቆሌው፣ ክታበኛው፣ አውገረት፣ ሲኒ ቀጠማ፣ እርዙ አይጠቅምም የሚል መልእክት ይዞ ነው የመጡት አላላ ነቢያቶች በአጠቃላይ የነቢያቶች የመጀመሪያው የሚያስጨንቃቸው የነበረው ይህ ተውሂድ ነው። ይህንን ተውሂድ ሳይዝ ወደ አኼራ የሄደ ሰው ደብልም ቢለቀስለት ፋይዳ የለውም። ደብልም ቢለቀስለት እቅም የለውም። ሰደቃም ቢሰጥለት ፋይዳ የለውም። ሐጅም ቢደረግለት አይጠቅመውም። መማታ ወሁዋ የድኡ ሚን ዱኒላሂ ኒደን ደለ ናር ሉ ነብዩ ላ ላ ያላ ያላ ላ ያብሬተላ ያላ ላ ያ ነብያላ ድጋፍ እያደረገ ወደ አራ የሄደ ሰው መን ካነ ላላ የመጨረሻ ከዱኒያ ሲሰናበት ዘመዳ ዝማዱን፣ ሀገሩን፣ እርሻውን፣ በሬውን፣ በጉን ሁሉን ነገር ተሰናብቶ ሲሄድ ላላ ሙሐመዱን ረሱሉላህ ብሎችን ቃል ይዞ ቀብር የገባ ሰው ጀነት ገባሉ። ነቢዩ ላላ አላህ ከነሱ ጋር ያርገን። ዛሬስ ዛሬ የታላ አባቶች? ዛሬ ስንትና ስንት አባቶች ወላ ሊሞቱ አካባቢ ላ ኢላሀ ኢለላህ በሉ ሲባል መሐመድና ሙስጠፋ ጣጥባሪ የመጡ ወይስ አልመጡም?

እንዲሄዱ ጽንት ያረጋቸዋል፣ ያጸናቸዋል። በጣም የሚገርመው በጣም የሚገርመው አንዳንድ የመኪና አደጋ የተከሰተበት ቦታ ብትሄዱ፣ አንዳንድ ሙስሊሞች እጃቸውን እንዲህ አድርጎ ሻሃዳ ገብቶ ማንም ሳያማሞታቸው የሚሞቱ ሰዎች አሉ። አላህ ያመኑ ሰዎችን በዚች ላይ ላሂለላ ያጸናቸዋል። ወዩድሉ ላሁ ሚና አላ በለለኞችን ደግሞ ያስታቸዋል። ጀበና እያሉ ቡና እያሉ ሲኒ እያሉ ቅጥማ እያሉ ልጄ እያሉ ምስቴ እያሉ ድንበሩ እያሉ ምን እያሉ ግድግዳ እያዩ

ላ ኢላሀ ኢለላህ በቀልቡ ጽድት አድርጎ ያለ ሰው የኔ ሸፋዓ ያገኛላሉ፣ ነቢዩ ለዚህ ነው የቅያማ ቀን ሰዎች ሁሉ የሚፈሩበት ሊመን ልሙልኩ ልየውም ልላህ ልዋሂድ ልቀሃር ሊመን ልሙልኩ ልየውም ይላል አላህ። ለማን ነው ዛሬ ንግስናው? ዱንያ ዱኒያ ላይ እንደፈለጉ ስታኗቸው የነበሩ ሰዎች የት አላችሁ? ዱኒያ ላይ ቀብር ጠዋፍ ስታደርጉ የነበሩ ሰዎች የት አላችሁ?

ላ ተድሪ ማ አህደቱ ባደክ ይለኛላል። ከአንተ በኋላ ዲንህን እንዴት አድርጎ እንዳጨማለኩት አላወቀም አንተ ይለኛላል። ሱህቀን ሊመን በደለ ወገየረ ላለዋል። እንደዛ እስከሆነ አርቅልኝ፣ ዞር አርግልኝ ይላለዋል። ዲኔን ከመጣሁ በኋላ የበወዘ ሰው ማ እንዳይከተለኝ ስንትና ስንት አባቶች ስንትና ስንት እናቶች ስንትና ስንት ወንድሞች ስንትና ስንት የአላህ ባሪያዎች አላህን ማምለክ ትቶ ቀንን ያመልካሉ። አላህን ማምለክ ትቶ ጀበናን ያመልካሉ። አላህን ማምለክ ትቶ ሲኒን ያመልካሉ። አላህን ማምለክ ትቶ እርዝን ያመልካሉ። አላህን ማምለክ ትቶ ጎማ ያመልካሉ። አላህን ማምለክ ትቶ ሲኒ ላይ ቡና ጠጥቶ ሲጨርሱ እንዲህ አድርጎ አይቶ ሴት ልጅ ልትወልጅ ነው፣ ወንድ ልጅ ልትወልጅ ነው እያሉ ሁክም የሚሰጡ ሰዎች አሉ። ስንትና ስንት ሰዎች ማታ ማታ ጨለማን ተገና አድርጎ ጠንቃይ ቤት መሄድ። ወካሽ የሚባለው የለም፣ እናንተ ጋር አምቶ የሚሰቅሉት የለም። ጠፍቷል። አላህ ያጥፋው። ስንትና ስንት አባቶች አሉ። እነዚህ ሰዎች ነብዩን ተከትሎ ጀነት ሊገቡ? አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እነዚህ ሰዎች እነ ፍርአውን፣ እነ አቡላሃብን፣ እነ ቃሩን፣ እነ ሐማንን ተከትሎ ጃሃንም ነው የሚወርዱ። ነብዩ መልሱ ከኔ ጋር ጀነት አይገቡም። ስለዚህ አባቶች በጣም እንወዳችኋለን፣ እናከብራችኋለን። ከእናንተ የተሻለ ነገር ኑሮንም አደለም ግን እናንተ በዚህ ሀለት ወይ እንዲህ አይነት ነገር እያመለካችሁ ወላሂ ቀብር መግባታችሁ ደም ያስለቅሰናል። ብንችል እንጂ ሌላ እናንተን ማዋረድ የእናንተን ነገር ማጣጣል ማናናቅ፣ አላዋቂ ናችሁ ብለን ለመተቸትን ፈልገን አደለም። በጌታችን ይሆንብን አላህ ያውቃል ውስጣችን ላይ ያለው ነገር። ግን ለምን ከአላህ ጋር አይተዋወቁ? ለምን ለይል ተነስቶ የአረብ ችግር አለብን ችግር ናንሳልኝ፣ ሀጅ እፈልጋለሁ ሀጅ ወፍቀኝ፣ ዑምራ ፈልጋለሁ ዑምራ ወፍቀኝ፣ ጅህልና አለብኝ ጅህልና ይናንሳልኝ አብርም ላይ አታዋርደኝ፣ የቅያማም ቀን ከሚዋረዱት አታርገኝ፣ ነብዩን ተከትሎ ጀነት ከሚገቡት አድርገኝ አይሉም ብለን ነው ምንጮህባችሁ እንጂ ሌላ ነገር ወላሂ ፈልገንም አደለም። ከንቀትም የተነሳ አደለም። ስለምን ወዳችሁም ጭምር ነው። ከእናንተ ጋር መተን የተቀመጥ ነው እዚህ አካባቢ ያሉ ኡስታዞች፣ እዚህ አካባቢ ያሉ ዳዒዎች አጠገባችሁ ሽር ጉድ ሲሉ፣ በሚችሏት ልክ ሲንቀሳቀሱ፣ በሚችሏት ልክ ወጣ ገባ ሲሉ ከጎናቸው ልጥቀሙ ግድላቸዋል። መውሊድ በቁርአን በሐዲስ አለ ወይ ብለን እንጠይቅ እንምጣ። ነቢዩ መውሊድ አድርጓሉ? አላደረጉም? አቡበክር አድርጓል? አላደረገም? ዑመር አድርጓል? አላደረገም? ዑስማን አድርጓል? አላደረገም? አልይ አድርጓል? አላደረገም? ማን አደረገው? አንድ እስላምን የማያቅ ሰው ነቢዩላ፣ ኢሳን ልደት የተወለደበት ቀን ብሎ ሲያመልኩ አንዱ መጣና እነሱ የኢየሱስን የሚያመልኩ ከሆነ እኛም የነቢዩ ለምን አናደርግም፣ አለ። ጃሂል ነው የጀመረው። በኪታብ ደረጃ የሚታወቅ የለም። በቁርአን ደረጃ የሚታወቅ የለም። በነ ኢማሙ ሻፊ ፍቂ ደረጃ የሚታወቅ የለም። ሰነድ የለውም፣ አስል የለውም። የመጣው ከጃሂል ነው የተጀመረው። ታዲያ እስላም የሆነ ነገር፣ ሸሪያ የሆነ ነገር፣ ወደ አላህ የሚያቃርም ነገር አላህና ነቢዩ ረሱት ልትሉ ነው። ኢማሙ ማሊክ፣ ኢማሙ ዳረ ሂጅራ ይባላሉ። የመዲናው ሙፍቲ ናቸው። አንድ ሰው አንድን ስራ እየሰራ